ማታ ልትተኙ ስትሉ ደግሞ እራት ታቆማላችሁ እና ይሄንን ጠጥታችሁ ትተኛላችሁ ማለት ነው። አሁን የኪያር አሰራሩን አሳይቻቸዋለሁ። ቀጣይ ደግሞ ወደ ካሮት ዘንድ። ካሮት ጅንጅብልና ሎሚ ተጠቅሜ ነው የምሰራው። ይሄ ጁስ ጠዋት ከእንቅልፋችሁ በባዶ ወዳችሁ ተነስታችሁ ብጠጡት፣ ወይ ደግሞ ማታ ላይ ከመተኛታችሁ በፊት መጨረሻ ስራችሁ ይህን ጠጣችሁ ብተኙ ቦርጭ ለማጥፋት ለብዙ ነገር በጣም ይጠቅማቸዋል እና አሰራሩ እንዴት እንደሆነ ላሳያችሁ። መጀመሪያ ካሮት እናዘጋጃለን። ካሮቱን እንልጠዋለን። ካሮቱን በዚህ መልኩ እንልጠውና እናዘጋጀዋለን። ከዛ በስላይስ እንከዋለን። መርጫችንን እንከብደው ልጠን ካጠብነው ነው በኋላ በዚህ መልኩ እንከጥዋለን። ከዛ ዝንጅብላችን በትንንሽ እንከፋለን። አጥብ ያለው ባልልጠውም ችግር የለውም። በኋላ ጁስን ከፈጨሁት በኋላ በማጥ ላይ አስለማጣለሁ። ችግር የለው እናንተ ከፈለጋችሁ ትጣችሁ መጠቀም ትችላላችሁ። ግን ካጣባችሁት ግን ችግር የለውም። ጅንጅብላችንን ቅድም ኪያሩ ላይ ምን እንደነገርኳችሁ እዚህ ላይም ጨጓራችሁ የሚያማችሁ ሰዎች ጅንጅብሉን አጣሙ። አሁን ብቻ በዛ ማለት ትችላላችሁ። በስላይስ እንደዚህ ቆርጥና እናዘጋጀዋለን ማለት ነው። እንደዚህ ያዘጋጀነው አሁን መፍጫችን ውስጥ ከተን እንፈጫዋለን። እንዴት እንደምፈጨው አሳያችሁ። ከዛ እንደዚህ ከከተትን በኋላ ሎሚያችንን ላይ ብለን እንጨምቅበታለን። እንጨምቀታለን የምንፈልገውን ያክል ሎሚ እንደዚህ እንፈጭበታለን ከዛ በዚህ መልኩ ከፈጨም በኋላ አጥለለ ነው እንጠጣዋለን። የምናጠልበት ምክንያት ውሃውን ብቻ ነው መጠጣት ያለብን፣ ምክንያቱም ከስር የሚቀረው ነገር አይጠጣም የካሮቱ ጅንጅብሉ ምናምን ነውና፣ እንደዚህ እያደረገን እያጠለልን ውሃ ሲወጣ ይታያቸው። ውሃውን በዚህ መልኩ እያጠለልን እንደዚህ እያጠለልን ከዛ ይሄንን አሁን ጧጧት በብዛት ሞሪንጋ አጠጣለሁ። ስለዚህ ይሄንን እራት ስለቧን በላ ማታ ማታ ከመተኛቴ በፊት ይሄንን ነው የምጠጣው ማለት ነው። ከጂም ስመለስም ይሆናል ይሄንን ነው የምጠጣው። እናንተ ግን ጧት ጧትን መጠጣት ትችላላችሁ። በባዶ ወዳችሁ ከእንቅልፋችሁ ስትነሱ ይህንን መጠጣት ትችላላችሁ። እኔ የፈጫሁት ለሶስት ቀን የሚሆነኝ ነው እና አሁን ይህን ከጠጣሁኝ በኋላ አንድ ብርጭቆ የተረፈውን በውሃ ጆግ ወይ ደግሞ እንደዚሁ ከነ መፍጫው አድርጋችሁ ፍሪጅ ውስጥ ማስቀመጥ ከዛ ለተከታታይ ሶስት ቀን መጠጣት ትችላላችሁ ማለት ነው። ደግሞ አይመርም፣ ምንም አይልም፣ ደስ ይላል። ካሮት አለ አለው አይደል ጣፋጭነት አለ አይደል? እዚህ መልኩ ካደረግን በኋላ እንደዚህ ካደረግን በኋላ ይሄንን ጠዋት ጠዋት ባባዶ ሆዳችሁ ወይ ደግሞ ማታ እራት ስለማትበሉ ከመተኛታችሁ በፊት መጠጣት ትችላላችሁ። እኔም አደርገው ቀን ሙሉ ጠዋት ከእንቅልፌ ስነሳ ሞሪንግ አጠጣለሁ። ከዛ ምሳ ነው የምበለው። ምሳ ሰዓት ላይ ደግሞ ሰላጣ በአቮካዶ በእንቁላል ምናምን አድርጌ ፕሮቲን ያለው ነገር እበላለሁ። ከዛ የኪያሩን ግን ቀን ሙሉ መጠጣት ትችላላችሁ። ቀን ሙሉ በ እስከ ማታ ድረስ ሁለት ሊትር እና ከዛ በላይ ከቻላችሁ መጠጣት ትችላላችሁ። የኪያሩን ውሃ ማታ ልትተኙ ስትሉ ትሉ ደግሞ እራት ታቆማላችሁ፣ እና ይሄንን ጠጥታችሁ ትተኛላችሁ ማለት ነው። በዚህ መልኩ በአጭር ጊዜ ውስጥ እኔ በሶስት ወር ውስጥ ነው ለውጥ ያየሁት። እናንተም በአጭር ጊዜ ውስጥ ለውጥ ታያላችሁ ብዬ አስባለሁ። ቴንክ ዩ